ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ካቀርባለን። ኢትዮጵያ ለችግር የማይበገር ኢኮኖሚ በመያዝ በፍጥነት እድገት እያስመዘገቡ ካሉ የአፍሪካ አገራት ተርታ ተሰልፋለች። ሀገሪቱ እያስመዘገበች ያለው ፈጣን እድገት ለማስቀጠልና የዜጎችን ብሔራዊ ተጠቃሚነት ለማረጋገጥ በሀሳብ የበላይነት የሚያምን ትውልድ እንደሚያስፈልጋት ተገልጿል። አንድ ሀገር ሊለማ ሊገነባ እንዲሁም ደግሞ ሕዝቦቹ ሊበለጽጉ የሚችሉት መነጋገርና መከባበርን ባህል ሲያደርጉና የሀሳብ የበላይነትን በጠንካራ መሰረት ላይ መገንባት ሲችሉ መሆኑ ይገለጻል። ሀሳብ ደካማ ሊሆን ይችላል፣ ሀሳብ ጠንካራ ሊሆን ይችላል፣ ሀሳብ ጥሩ መጥፎ ሊሆን ይችላል። ግን ያንን የሚፈርጀው ህዝብ ነው በሚል ነው። ሀሳብ ገበያ ላይ ይቀርባል። ገበያው ምንድን ነው? የገበያው የሰው አእምሮና የሰው ልብ ነው። አሜሪካ እንዴት ነው የሁሉ ከዓለም ከምንትላል ካለበት በሙሉ መጥተው በባህል በቋንቋ በሃይማኖት እየተላይቶ ሆነው ግን አሜሪካዊነት ብለው በአንድነት መንፈስ እንዴት ሊቀጥሉ ቻሉ ነው። ኢትዮጵያ በበርካታ ጫናዎች ውስጥ ሆና እድገት እያስመዘገበች ያለች ሀገር ስትሆን የዜጎችን ተጠቃሚነትና ብሔራዊ ፍላጎትን ለማረጋገጥ በሀሳብ የበላይነት የሚያምን ትውልድ ያስፈልጋታል። በሀገራችን ላይ ያሉ ብዙ ችግሮች አሉ። ለምን ለነሱ መፍትሄ አንፈልግም? የኢኮኖሚ ችግር አለን። የፖለቲካ ችግር አለን። ለምን እዛ ላይ በሀሳብ አንፋለምም? በስራ ላይ የምናውለውን መገንባት አለ። ገንቢ ሀሳብ ማለት ሀሳቡ ከአብስትራክት ወይም ከመናባዊነት ወጥቶ ወደ ግንባታ፣ ግንባታ ማለት ግንብ እንደ መስራት ማለት ነው። ስለዚህ ሀሳብ ወደ ግንባታ ሀሳብ ሲሆን፣ ባጭሩ ስራን ሀሳብ የሚገናኙት እዛ ላይ ነው ብዬ ነው የማምነው። በኢሲያ የሚገኙ በችግርና በድህነት ይኖሩ የነበሩ ሀገራት ካሉበት ችግር ለመውጣት ፈጣን የኢኮኖሚ ሽግግር በማድረጋቸው ከኋላ ቀርነት ተላቀዋል። ኢትዮጵያ ከነዚህ ሀገራት ታዲያ ምን ልትማር ትችላለች? እነ ቪየትናምን ስታይ እነ ቻይና የራሳቸው ሲቪላይዜሽን ወይም ስልጣኔ ናቸው። ስለዚህ እነሱ የምዕራቡንም የራሳቸውንም የውስጡንም አካተው ነው ያዙት፣ ምክንያቱም ብልጥ ናቸው። ግን ዋና መሰረቱ ምንድን ነው? የራሳቸው ባህል አላቸው፣ ተቋቋሙ ሊኖሩት ቻይናን የመሰረት ትልቅ ሀገር። እኔ ብዙ ጊዜ እጃ ይቻለሁ ከኛ እነሱ መማር የምንችለው ምንድን ነው? አገር በቀል ብዙ ነገሮች አሉ፣ ባህል አለን ብዙ ብሔረሰቦችም ስራ ከዛ ብዙ የሚወጣጡ ነገሮች ብዙ ፖዚቲቭ ሆኑ ጥሩ ነገሮች አሉ። እነዛን ሰብስበን አውጥተን በስራ ላይ መዋል ነው። መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በመስማማት የሀገርን ብሔራዊ ጥቅም በማስቀደምና ያሉ ልዩነቶችን በሀሳብ የበላይነት በመለዋወጥ ሀገር የያዘችውን ኢኮኖሚያዊ እድገት ማስቀጠል ያስፈልጋል። ለዚህ ደግሞ ያለንን የስራ ባህል መቀየርና ማጠናከር ዋነኛው ነው። ለውጥ የሚመጣው በስራ ነው። ለውጤታ በሀሳብ ያ ስራና ሀሳብ አብረ ሲገናኙ ነው። እንግዲህ እንህን እንዴት አድርገን ነው ባህሉ የምናጎለብተው ነው። ስለዚህ የስራ ባህል በምዕራቡ ወርቅ ኤቲክ ይሉታል። ስራው ብቻ ሳይሆን አሰራሩ፣ ዘይቤና አቀራረብ፣ የሰው አእምሮ፣ የሰው ዝንባሌ እነዚህ ነገሮች ኤቲክስ ወይም የሞራል አቀማመጥ አላቸው ማለት ነው። ያንን ነው መገንባት ያለ ነው፣ እየተገነባም ነው። ቀደምት የስልጣኔ ምንጭ የሆነችው ኢትዮጵያ፣ ለውጭ ወራሪ ኃይል ያልተበገረችው ኢትዮጵያ፣ በተፈጥሯዊና ሰው ሰራሽ ጸጋዎቿ የታደለችው ኢትዮጵያ በኢኮኖሚ ካደጉት ሀገራት ተርታ እንድትሰለፍና ወደ ቀደመ ገናናነቷ እንድትመለስ ዜጎቿ የድርሻቸውን አስተዋጽኦ ማበርከት ይገባቸዋል። በተለይ በምሁራኑ ደረጃ ህብረተሰቡን በተለየ መንገድ ደግፈው ከፍ አድርገው ለመያዝ የሚችሉ አካሎች አሁን ባለንበት ሁኔታ የኢትዮጵያ ክብር ከማናችንም ክብር ይበልጣል ብዬ ነው ማለት ነው ሊቀየር የሚችለው ይህንን ማድረግ የሚችሉ ሰዎች ድፍረቱ ኖሯቸው የአገር ወዳድነት ኖሯቸው ቆራጥነት ኖሯቸው ኢትዮጵያን በታች ሳትሆን የዓለም አንደኛ ቁንጮ አደርጋለሁ ብሎ የዚህ አይነት ሞራል ይዞ መነሳት አለብን ኢኮኖሚያችን በ10 ፐርሰንት እያደገ ስንሄድ የራሳችን አክብሮት ሲመጣ በስራችን ስንኮራ ምን ስንል እነዚህ ነገሮች የበለጠ ያችን የተቀበረችዋን እንቁ እያወጣልን ይሄዳል። የናሳሰ በዛ ላይ ነው ያለው። ኢትዮጵያ በ2025 በአፍሪካ ፈጣን እድገት እያስመዘገቡ ከሚገኙ ሀገራት መካከል የሀገር ውስጥ ምርትን በ8 ነጥብ 1 በመቶ በማስመዝገብ እየመራች ያለች ሀገር ናት። ጠንካራ ሀገረ መንግስት ግንባታ ተቋማት ማጠናከር እንደሚገባ ተገለጸ። ኢትዮጵያውያን ጥናትን ከታላቁ ህዳሴ ግድብ በመማር በትውልድ ቅቡሮች የሀገር ግንባታ ስራዎች ማጠናከር እንዳለባቸው ተመላክቷል። እልፍ አላፍ ዘመን የተሻገረ በምህንድስና ጥበቡም የላቀው ታላቁ የቻይና ግንብ ዛሬም ድረስ ዓለምን እያነጋገረ የዘለቀ ታምራዊ ስልጣኔ አሻራ ጥንታዊ ገናናው የቻይና ስልጣኔ ዘመን በአንድ ንጉሥ ተጀምሮ በዘጠኝ ሥርወ መንግሥታት ግንባታው ቀጥሎ ለማጠናቀቅም ሁለት ሺህ ዓመታት በላይ የጠየቀው ታላቁ ግንብ የጽናት ጥግን ያሳየ ሕያው ሆነ የቆመ ሐውልት ነው። ቻይናውያን ራሳቸውን ከጠላት ለመከላከል ብለው በትውልድ ጅረት ያጠናቀቁት ግንብ ከግንብነት ባለፈ የቻይናውያን በትውልድ ቅብብሎሽ የቀጠለ የዓላማ ጽናት የታየበትም። ቻይናውያኑ በአለት ላይ ከቆመው ከዚህ የትውልድ ጽናታቸውና ሥልጣኔያቸው ፈቀቅ ሳይሉ በዓለም ልዕለ ኃያል የሆነ ሀገርን መገንባት ችለው ለሀገረ መንግስት ግንባታ የትውልድ ቅብብሎሽ ውጤት መሆኑን በገሃድ ለዓለም ያሳዩ ሕዝብ ናቸው። ታዲያ እንደ ቻይና ሁሉ በጥንታዊ የዓለም ስልጣኔ ታሪክ ገናና የነበረው የአክሱም ሥርወ መንግሥት መገኛ የሆነችው ኢትዮጵያ እንዴት ታሪኳን ማስቀጠል ተሳናት የሚለው ጥያቄ ይነሳል። በእርግጥ ከአክሱም ስልጣኔ ዘመን በኋላ በየዘመናቱ የታዩ እንደ ላሊበላ ውቅር አብያተ ክርስቲያናት፣ የፋሲል ቤተ መንግሥት፣ የሐረር ጀጎል ግንብ፣ የባሌ የሶፍ ዑመር ዋሻ ስራዎች የትውልድ ስራዎች ሆነው ተጠቃሽ ናቸው። ነገር ግን ስልጣኔዎቿን ማስቀጠል የተሳናት ሀገር በየጊዜው ለህልውና አደጋ ጭምር ስትጋለጥ ኖራለች። ስልጣኔዋ ያሽቆለቆለ፣ ስሟ በድህነት ዜጎቿን በተረጅነት የተጻፉበትም የታሪኩ አካል ነው። የትውልድ ቀብሎች ሲባል በትውልዶች መካከል በሚኖር ጠንካራ ተግባቦት የሚፈጠር የጠንካራ ሴት መወራረስ ቢሆንም በተቃርኖ የቆሙ እሳቢዎች ግን ኢትዮጵያን ዋጋ ሲያስከፍሏት ኖረዋል። ለአብነትም የሺ ዘመናት የሀገረ መንግሥት ታሪክ አላት የምትባለው ኢትዮጵያ የድሜዋን ያህል ወደፊት መራመድ ተስኗት ባለህበት እርገጥ ጉዞዋን ይዛ ቆይታለች። ስርዓታዊና የተቋማዊ ቀጣይነት ችግሮች ወይም የተቋማት እና የመዋቅር ስብራቶች በማጋጠማቸው ምክንያት ነው። ከስልጣኔዋ ጋር ስሟ የተሳሰረው ቀይ ባህር በትውልድ ቅብብሎሽ ለዘመናት ቢዘልቅም ያጣችበት ታሪኳ ደግሞ የመልክዓ ምድራዊ እስረኛ እንድትሆን አድርጓታል። ተቋማትን እያጠናከሩ ከመገንባት ይልቅ ደምስሶ የመቅዳት አባዜ መንግስታት በተቀያየሩ ቁጥር የታየ የማይታበይ ሀቅ ነው። ተተኪው የቀደመውን አምርሮ የሚጠላ የቀደመው ተተኪውን የሚያብጠለጥል አካሄድም ከሀገረ መንግሥት ግንባታ ይልቅ በአፍራሽነቱ ጎልቶ የታየ ነው። ከመጣው ከሄደው ጋር ከዜሮ የመጀመር አባዜን በማስቀረት ለሀገረ መንግሥት ግንባታ ሁነኛ መሠረት የሚሆን ተቋማትን ማጠናከር ጊዜ የማይሰጥ የቤት ሥራ ነው። ከታሪክ እስረኛነት በመውጣት ወደፊት መራመድና ነገን መስራት ሀገርን በትውልድ ቅብሎች ለማጽናት ሁነኛው መንገድ ነው። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮ አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። በኢትዮጵያ በሀገረ መንግሥት ግንባታ ሂደት ሳቢዎች ተቃርኖ ብትፈተንም በትውልድ ቅብብሎች ሀገርን ለማስቀጠል የተደረጉ ተጋድሎች የሚዘነጉ አይደሉም። በየዘመኑ ኢትዮጵያ ሊወጉ የመጡ ኃይሎች ሁሉ ውርደትን ተከናንበው እንዲመለሱ ትውልዱ ሁሉ ከአባቱ በወረሰው የአርበኝነት መንፈስ ድልን ሲቀዳጅ ነው። በባርነት ሊገዛና ነጻነትን ሊገፍ የመጣን ኃይል አንገት አስደፍቶ የመመለስ ታሪኳም የአድዋ ድል ሕያው ምስክር ሆኖ ይነሳል። በሀገር ሕልውና ላይ በህብረት የመቆም ሴት በኢትዮጵያውያን ዘንድ ከትውልድ ወደ ትውልድ የቀጠለን የአድዋ ድል ለጥቁር ሕዝብ ህዝብ ፋና ወጊ እንደሆነ ሁሉ ታላቁ የኢትዮጵያ ህዳሴ ግድበም በትውልድ ቀብሎሽ እውን የሆነ ፕሮጀክት ነው። የዘመናት በአባይ ወንዝ ላይ መልማት ቁጭት እውን ለማድረግም በቀዳማዊ ኃይለ ስላሴ የተጠነሰሰው ሐሳብ ከ50 ዓመታት በኋላ ግንባታው ተጀምሮ በ14 ዓመታት ውስጥ መሪዎች ቢቀያየሩም በፈተናዎች ጸንቶ በመቆም እውን ማድረግ የተቻለበት ቀጣይነትና ዘላቂነት ትልቅ ትምህርት ልንወስድበት የምንችልበት እንደሆነ ያሳይ ነው። ስለዚህ መጨረስ የሚለው ነገር ትልቅ ትልቅ ትምህርት የምንወስድበት ነው። ምክንያቱም ትልቁ ስብራታችን ያ ነው። በተቋምም በፖለቲካም በኢኮኖሚም ማለት ነው። ህዳሴ ግደብ ከኤሌክትሪክ ኃይል ባለፈ በትውልድ ቀብሎ ሸ ይቻላልና የጽናት ውርስን ያስተላለፈን በእርግጥ ኢትዮጵያውያኑ ለትውልድ የሚሻገሩ ተቋማትን መገንባት ላይ ያሉ ስብራቶችን በማድረግ በሀገር ግንባታ ላይ መሰረት የሚጥል ስራ ማከናወን እንደሚገባም በህዳሴ የተገለጠ ሀቅ ነው። ከመጣና ከሄደ መንግስታት ጋር እያያያዙ መንግስታት በሄዱ ቁጥር ከዜሮ የመጀመር አባዜን በማስቀረት ዘላቂ እንዲሆኑ በሁሉም መስክ ስራዎች ሲሰሩ ቆይቷል። በሁሉም አሁን በጠቀስኳቸው በሲቪል ሰርቪስ፣ በጸጥታ ተቋማት፣ በማህበረሰብ ተቋማት፣ በሲቪክ ተቋማት እነዚህ ስራዎች በደንብ እየተሰሩ ነው የሚገኙት። እነኝም በመኖራቸው ምክንያት ነው ዘላቂም ሊሆኑ የሚችሉት። ደምስሶ ሰው ከመጀመሪያ ባዜ በመውጣት በፈተናዎች ባለመበገር በጽናት በመቆም መልካም ነገሮችን ማስቀጠልና ጊዜውን እየዋጁ ማሳደግ እንዳንጋፋው የኢትዮጵያ አየር መንገድ ሁሉ የትውልድ ስራ ሆኖ በየዘመናቱ እውን ማድረግን ይጠይቃል። የኢትዮጵያውያን የስኬታቸው ምንጭ በአንድነት መቆም ስለመሆኑ ታሪክ ያስረዳል። ኢትዮጵያውያን ለጋራ አላማቸው በህብረት ሲቆሙ የማይሸገር ፈተና እንደሌለ ይገልጻል። ወደ ኋላ መለስ ብሎ ታሪክን የዳሰሰ አሁን ላይ ቆሞ ስለ ኢትዮጵያውያን የስኬት ምንጭ ምንድን ነው ሚስጥሩ ሲል የተመራመረው ሁሉ አንድ የማይታበይ መልስን ያገኛል። በአንድነት ስለመቆም ድር ቢያብር አንበሳ ያስር ብሂላቸውን በተግባር ፈትነውት ባስገኙት የህብረት ስኬታቸው በታሪክ ኖረውበታል። አሁንም ይሄው ቀጥለውበታል። በዘመናት ቋጠሮ ውስጥ ፈተናዎች በዝተው ሀገራቸውን ለውድቀት የሚዳርጉ ወጀቦች በበረቱባቸው ጊዜ ኢትዮጵያ ልጆቿ ብዙም ሳያወሩ ተጠቃቅሰው ስለ ጋራ ዓላማ ሲሉ በህብረት አሸንፈዋል። ለዚህም ነው የችግሮች መሻገሪያ ስኬትን የማብሰሪያ የእነዚያ የብልሆቹ ኢትዮጵያውያን መንገድ ከተባለ አንድ ሆነው እንደ ብዙ ብዙ ሆነው እንደ አንድ ማበር የሆነው ኢትዮጵያውያን ለአንድ ዓላማ በጋራ ከተሰለፉ የትኛውን ፈተና እንደማይበግራቸው በደማቸው የተጻፈው በአጥንታቸው የጸናው አድዋ ብዙ ይነግረናል። አንድ ላይ ቆመን እችን መሬት እቺን ምድር ጠላት አይረቅጣትም ብለን ተዋግተናል። አድዋ እንደ ሁለተኛው ዓለም ጦርነትና እንደ አንደኛው ዓለም ጦርነት የሞተ ኩነት አይደለም፤ ሕያው ኩነት ነው። አድዋ ኢትዮጵያ የነፃነትን ሳይሆን የድል ቀንን እንድታከብር አስችሏል። አንድነት ኃይል ሆኖ በኢትዮጵያ ላይ የተቀነባበረ ሴራና ደባን ድባቅ መምጫ ሆኗል። ድል አድራጊነትና ኢትዮጵያም እንዳይነጣጠሉ አጋምዷቸዋል። እርግጥ ኢትዮጵያውያን በተሳሳተ ትርክት ላይ ቆመው አንድ ላይ መሆን ተስኗቸው በተለያዩም ጊዜ እርስ በርስ ተጋጭተው ዋጋ ከፍለዋል። ይህ ታሪክ በጥቁር መዝገቡ የሚያስቀምጠው ሌላኛው ገጽ ታዲያ አቅምንና ጉልበታቸውን ለጋራ እድገታቸው ልማት ላይ ከማዋል ይልቅ እርስ በርስ በመጠፋፋትና በመቆሳሰል እንዲባክን አድርጓል። ያም ሆነ ይህ ኩነቶችን አዝሎ የሚፈሰው የኢትዮጵያ የታሪክ ምንዳና ፍዳ የሁሉም ነው። አሁን ፍዳው እንዳይደገም ምንዳው እንዲጎለብት ማድረግ የዚህ ትውልድ አደራና ሀላፊነ ሆኖ ከፊት መጥቷል። የሚጠቅመውን የጋራ ምንዳ ይዞ ፍዳውን ደፍቆ መጣልም ግድ በመሆኑ ትውልዱ በዚያ ጉዞ ውስጥ ገብቷል። ኢትዮጵያውያን ከመለያየት ይልቅ ሲደመሩ አድዋን ያህል ታላቅ ገድል መስራት እንደሚችሉ ሁሉ የአሁኑ ትውልድም በአንድ ጥላ ስር ተሰባስቦ ሌላኛውን የዘመኑ ክስተት እንጽፏል፣ ታላቁ የኢትዮጵያ ሕዳሴ ግድብን። የሕዳሴ ግድብ ውጤታማ የሆነው በአንድነታችን፣ ሁሉም ሰው በአንድነት ስለ ሕዳሴ ስላሰበን የኔ የከሌ ነው ብሎ በፓርቲ፣ የከሌ ነው ብሎ በመንግስት፣ የከሌ ነው ብሎ በሌላ ወገን አልጠራው። የኔ ነው የኢትዮጵያውያን ነው የሁላችን ነው። እንደው አሁን ባለን አወቃቀር ራሱ የከሌ ክልል ነው የምናምን አልተባለም። የሁላችን ነው። ይሄ ዩኒቲ ነው አንድነት ነው። ስለዚህ ሁል ጊዜ ሜጋ ፕሮጀክቶች እንዲሰሩ አንድነት ያስፈልጋል። ከተባበሩና ተደምረው በህብረት ከቆሙ ኢትዮጵያውያን አትችሉም የተባሉትን ችለው በታሪክ ጅረት ውስጥ አሳይተዋል። ሲለያዩ የተሰባሪነት፣ ሲደመሩ ደግሞ የአሸናፊነት ባለቤቶቹ እነሱ ኢትዮጵያውያን ናቸው። አሁን ጊዜው የሚጠይቀውም ተደምሮ መልማትን ሰርቶ መበልፀግን ሆኗል። እጣፋንታችን አንድ ላይ የተበየነ፣ ተለያይተን የትም መድረስ እንደማንችል አይተናል። አሁን ያለንበት ዓለም ተላይተ የምችልበት አይደለም። እንኳን አንድ ሀገር ሆነ መለያየት ይቅርና ጎረቤቶች የሚተባበሩበት ጊዜ ላይ ነው። አውሮፓያኖች ግዙፍ የሆኑት አውሮፓ ዩኒየን የሚባል ፈጥሮ ነው።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 ኢትዮጵያውያን እንደ ብረት የጠነከረ እንደ አለት የጠጠረ አንድነታቸውን ከመቼውም ጊዜ በላይ አጠናክረው በማስቀጠል የተጀመሩ ታላላቅ ፕሮጀክቶችን እንደሚያሳኩም ጥርጥር የለውም። ሀገርም ዜጎቿን በልማት አስተባብራ ወደ ብልጽግና የምትሸጋገረው የሁሉንም አቅም ደምራ በመጠቀም ነው። ጊዜው በምክክር የተዘጉ ጉዳዮች የሚታወሱበት፣ ተደምሮ በመስራት የማይቻል ጉዳይ የተሰራበትና ውጤት የሚታይበት መሆኑ የእስካሁኑ ጉዞዎች ማሳያዎች ናቸው። በመጨረሻ የመማር ማስተማር ስራ በማጠናከር ተማሪዎች የተሻለ ውጤት እንዲያስመዘግቡ እየሰራ መሆኑን የምዕራብ ጎጃን ዞን ትምህርት መምሪያ አስታወቀ። በትምህርት ዘመኑ በዞኑ 102 ትምህርት ቤቶች 89358 ተማሪዎች ከቅድመ መደበኛ እስከ 12ኛ ክፍል ባለ የክፍል ደረጃ ትምህርታቸውም በመከታተል ላይ መሆናቸው ተገልጿል። በምዕራብ ጎጃም ዞን ባለፉት ሁለት ዓመታት ሲቆራረጥ የነበረው መማር ማስተማር በተጠናከረ መልኩ ከተጀመረ ወራት ተቆጥረዋል። ተማሪዎቹ ከትምህርት በመራቃቸው የስነ ልቦና ጫና እንደነበረባቸው ገልጸው በአሁኑ ወቅት በደስታ ትምህርታቸውን እየተከታተሉ ስለመሆኑ ይገልጻሉ። ላይ አሪፍ ነው ያለው ነገር መጀመሪያ አካባቢ ነበር ትምህርት ጉለት ምናምን ነበረ። አሁን ላይ ከነበረው ከፊቱም አንጻር የመማር ማስተማር ሂደቱም አሁን ላይ አሪፍ እየሄደ ነው። ተማሪውም ተመምህራኑ በተረጋጋ ሁኔታ ነው ሁላችንም እየተማርን መምህራንም እያስተማር ያለው እኛም ተማሪዎችም እየተማርን ያለው በተረጋጋ ሁኔታ ነው። ካምናው በተሻለ ዘንድሮ አሪፍ የሆነ የትምህርት አሰጣጥ አለው ብዬ አስባለሁ። ዘንድሮ ላይ ደስ ይላል። ከአምና የተሻለ ትምህርት መነቃቃትም አለ። ሲቀጥል ካምናው አምና ላይ ምንም አልነበረም። ለ12ቱ ክፍሎች እናቃቸዋለን በአንድ ፈረቃም ስለነበረ ተጎርተውን የጨረሱት ዘንድሮ ላይ ደስ የሚል ነገር አለው። የተማሪዎች ካውንስል አቋቁመን እኛ እንዴት መማር እንዳለብን ምናምን እኛ በተመቸ መንገድ እያካሄድን ነው፣ እያገዙን ነው እነሱም። ሲቀጥል ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ተማሪዎቹ በቀጣይ ለሚወስዷቸው ክልላዊና ሀገር አቀፍ ፈተናዎች ዝግጅት እያደረግን ነው ሲሉ በትምህርት ቤቶቻቸው በቂ ድጋፍ እየተደረገላቸው ስለመሆኑ ያነሳሉም። ቲዩቶሪያል እየተጠራን እንማራለን። ከቲዩቶሪያል ባለፈ ደግሞ እኛ ያው ላይበራሪ እየመጣን የሚከብዱን ነገሮችና አጋዥ መጻሕፍትን እያየን ቀጣዩን የሚመጣውን የሚኒስቴር ፈተና ለማለፍ ዝግጅት እያደረግ ነው። የፍኖት ሰላም ዜሮ አንድ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ ተመስገን መኮንን በዚህ ዓመት 1843 ተማሪዎችን በመመዝገብ በወቅቱ ትምህርት እንዲጀመር ስለመደረጉ ያነሳሉ። መምህራን ከመደበኛው የመማር ማስተማር ስራቸው በተቃራኒ ሸፍት ተማሪዎችን የማብቃት ስራ እየሰሩ ስለመሆኑ በመጠቆም ቶሮ እየተሰጠ ያለው ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው፣ ግን ለየት ባለ መልኩ? ስድስተኛና ስምንተኛ ክፍሎች በተለይ ቅዳሜ ቅዳሜ ሳይቋረጥ በተለይ እንግሊዝኛ፣ አጠቃላይ ሳይንስ፣ ሂሳብ እነዚህ ጠጠር ጠጠር ያሉ ትምህርቶችን በአግባቡ ቱቶሪያል እንዲሰጧቸው ከመምህራን ጋር ተነጋግረን ጨርሰናል። ቅዳሜ ቱቶሮ ይጀምራል ማለት ነው እና በዚህ አግባብ ልጆቹን ለመደገፍ እየተደረገ ያለው ጥረት ሰፊ ነው። የፍኖት ሰላም ትምህርት መምሪያ ኃላፊ አቶ የስጋት ደሴ ባለፉት ሁለት ዓመታት ተቋርጦ የቆየውን ትምህርት በማስቀጠል ከትምህርት ገበታ ውጭ ሆኖ የቆዩ ተማሪዎችን በመመለስ የመማር ማስተማር ስራውን ውጤታማ ለማድረግ አስፈላጊ ሁሉ ርብርብ እየተደረገ ስለመሆኑ ይገልጻሉ። በትምህርት ዘመኑ በ102 ትምህርት ቤቶች 89 ሺ በላይ ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙ አክለዋል። በከተማ ደረጃ በቅድመ መደበኛ ወደ በግልና የመንግስት ሆኖ ወደ 11 ትምህርት ቤቶች አሉን። እነሱ ሙሉ በሙሉ የጀመሩበት ሁኔታ ነው ያለው ከአንድ እስከ ስምንተኛ ወይም ደግሞ አንደኛና መካከለኛ ደረጃ የምንለው ወደ አስራ አምስት ትምህርት ቤቶች አሉን። ከአስራ አምስቱ ትምህርት ቤቶች የግልና የመንግስትን ጨምሮ ማለት ነው። ከአስራ አምስቱ ትምህርት ቤቶች አንዱ ትምህርት ቤት ነው መማር ማስተማር ያልጀመረው። ይሄም ሰላም አምባ ወይም ማረሚያ ቤት የሚባለው ትምህርት ቤት መማር ማስተማሩን እነሱ የሰው ኃይል ገብቷል ብሎ እስካላሳውቁን ድረስ መማር ማስተማር ያልጀመረው። ሌሎቹ ግን መማር ማስተማሩን የጀመሩበት። ሀይ ስኩል ደረጃ ደግሞ ወደ ሶስት ሃይስኩሎች አሉ። እነሱም በወቅቱ ሙሉ በሙሉ ወደ ስራ ያገቡበት ሁኔታ ነው ያለው። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ እድሜያቸው ለትምህርት የደረሰና በትምህርት ቤቶች የሚጠበቁ ተማሪዎች በትምህርት ገበታ ላይ እንዲገኙ መምህራንና የትምህርት መምሪያው ጥሪ አቅርበዋል። ዜና አበቃ። ከቀጣይ ፕሮግራሞቻችን ጋር መልካም ቆይታ